ባለ አንድ መኝታ የሚሸጥ ኮንዶሚኒየም እየላችሁ ቀርብ ያለው የቻናላችን ቤተሰቦች፣ እዚህ ጋር የምትመለከቱት ነው። ኮርኒሱ ይሄን ይመስላል። እዚህ ጋር የምትመለከቱት ደግሞ ሳሎኑ ይሄ ነው። ሰፊ ነው። ዋጋው እንደዚህም የተጋነነ አይደለም። በተለይ ከሀገር ውጭ ያላችሁ ልጆች ባክህን አቅርብልን እያላችሁ ትገኛላችሁ። ይኸው ባላችሁ መሰረት ይው እየላችሁ ቀርብ ያለው ኩሽናው ይሄን ይመስላል። እዚህ ጋር የምትመለከቱት ጓዳውም እንደዚህ ጠባብ የሚባል አይደለም። ሰፊ ነው። እንዳልፋችሁ ጓዳው ይሄው እዚህ ጋር አሳያችኋለሁ። ተከታተሉኝ፣ በላይክ ጀምሩት። የዚህን የአንድ መኝታ ኮንዶሚኒየም ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መውደድ የትልቅ ሰው ሲውል ሲያድር ባባ ሰው ሁላይናችሁ ለእኛም ብዙ ቀልቡ ስረ አሰላሙ አለይኩም ወራህመቱላ አበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲብ ቻናል አርማጅ ተመልካቾች ሰላም ናችሁ? ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዛሬ እየላችሁ የቀረብኩት ኮንዶሚኒየም ይለያል። እዚህ ጋር የምትመለከቱት ሳሎኑም ሰፊ ነው። ጓዳውም ሰፊ ነው። እንደዚሁም ደግሞ ኩሽናውም ሰፊ ነው። ጠባብ የሚባል እንኳን አይደለም። እንዳመልጣችሁ ይህን ይመስላል ኩሽናው የምትመለከቱት ብዙዎቻችሁ ከሀገር ውጭ ያላችሁ ልጆች ባክን ኮንዶሚኒየም ምስኪ ዋጋው ያልተጋነነ ባለአንድ መኝታ አቅርብልን እያላችሁ ነበረ። ደሴ የሚሆን ኮምቦልቻ፣ ኬሚስ የሚሆን አቅርብ እያላችሁ ነበረ። ይኸው እየላችሁ ቀርብ ያለው በስማችን ማዞር የምንችለው እያላችሁ ትችላላችሁ። ቦታም ሆነ ቤትም በስማችሁ ማድረግ ትችላላችሁ። ጓዳው ይህን ይመስላል እንዳመልጣችሁ። እንደዚሁም ደግሞ ወለዲ አቅርብ የላችሁ ነበረ። አክሲዮን መቶ ሀምሳ ሺህ ብር ነው እያልኩ ነግሬያችኋለሁኝ። እንደዚሁም ደግሞ የአክሲዮን ባለቤቱንም ሰምታችሁት አልከሱም አምሳ ሺህ ብሩ እንግዲህ ያኔ ስራው ይጀመራል ማለት ነው። አምሳ ሺህ ብሩ ተጨማሪ መዋጮ ነው። መቶ ሺህ ብሩ የመግቢያ ነው ማለት ነው። ይሄንን ግልጽ ላደረግላችሁ ግልጽ አድርጌ እዚያን ቀን ስላላልኳችሁ፣ ለዛም ነው እዚ ጋር የምትመለከቱት ይሄ ባለ አንድ መኝታ ኮንዶሚኒየም ሁለተኛ ብሎክ ላይ ነው። እንደዚህ ዋጋው የተጋነነ አደለም። እንዳመልጣችሁ በጠሩበት አደለም የሚሸጡት፣ ቦታም ይሁን ቤትም፣ እንደዚሁም ደግሞ አክሲዮንም ይሁን ብዙ ጊዜ ነግራችኋለሁኝ። ያኔ ይቀንሳሉ ስላችሁ የተወሰነ ነው። ግማሹን ይቀንሳሉ ብላችሁ የምታስቡ አንዳንድ ልጆች አላችሁና እንደዛ አይደለም ማሰብ ያለባችሁ። የተወሰነ ድርድር አለው። ይህንን ማወቅ አለባችሁ። ይኸው እዚህ ጋር የምታዩት እንግዲህ ይህን ይመስላል። እንደዚሁም ደግሞ ሳሎኑም ሰፊ ነው፣ ጓዳውም ሰፊ ነው። ኩሽናውም ደግሞ ይህን ይመስላል፣ ጽድት ያለ ነው። ያኔ መግባት ብቻ ነው። ከሁለት ነጥብ በታች ይሁንልን እንጂ ብቻ ባለ አንድ መኝታ መሆኑ አይጎዳንም ብዙ እድሳት የማይጠይቅ እያላችሁ ነበረ። ከሀገር ውጭ ያላችሁ እህት ወንድሞቼ ይሄው እየላችሁ ቀርብ ያለው እድሳት የማይል ነው። ጓዳው ሰፊ ነው። ጽድት ያለ የሚያምር ነው። ዋጋው እንደዚህ የተጋነነ መስላችሁ እንትን እንዳትሉ፣ በተጠራበት አይደለም የሚሸጠው ቤትም ይሁን ቦታ። ድርድር አለሁ፣ የተወሰነ ድርድር አለሁ እንጂ ግማሹን ይቀንሳሉ ብላችሁ ማሰብ የለባችሁም። እንደዚሁም ደግሞ ኮምቦልቻም አቅረብ እያላችሁ የነበረ ወሎ ኬሚሴ ባለ ሁለት መኝታና ባለ አንድ መኝታ አቅረብ እያላችሁ ብዙ ልጆች ትገኛላችሁ። ይሄው እየላችሁ ቀርቢ ያለውኝ ከእናንተ የሚጠበቀው ገዢ ሆናችሁ አናግሩኝ በውስጥ መስመር። እኔ እዚህ ጋር ስልክ ቁጥር አስቀምጫለሁ። በውስጥ መስመር አናግራችሁኝ። ሳላናገር ቀርቼ አላውቅም። ቤተሰብ ልካችሁ ተመልሰው አያውቁም። እያስተናገርኩላችሁ እገኛለሁ። በእኔ ላይ መታችሁ የቦታ ባለቤትና የቤት ባለቤት እየሆናችሁ ትገኛላችሁ። ከሀገር ውጭ ያላችሁ እህት ወንድሞቼ፣ አሁንም በዚሁ ነው የሚቀጥለው። እንዳቅማችሁ አቀርብላችኋለሁኝ። በዛሬ እየላችሁ የቀረብኩት ባለ አንድ መኝታ ሁለተኛ ብሎክ ላይ ሲሆን፣ ብሎክ ለማታውቁ ሁለተኛ ላይ ማለት ነው። ከታች ከግራውንዱ አንዳንድ ልጆች እንደዛ ስለምጠይቁ ነውና ነው ግልጽ ለማድረግ ነው። የቻና ሌቤ ሰዎች የምታውቁ ለዛም ለማያውቁት እንደዚህ ግልጽ ለማድረግ ፈልጌ ነው። ይሄ ኩሽናው ይህን ይመስላል። ከዛሬ የላችሁ የቀረብኩት ወሎ ከሚሴ ነው። ሳሎኑም ሰፊ ነው። እንዳመልጣችሁ ዋጋው የተጋነነ አይደለም። የዚህ የአንድ መኝታ ኮንዶሚኒየም ዋጋው አንድ ነጥብ አራት ካምሳ ነው። ድርድር አለው። ገዢ የሆናችሁ አናግሩኝ በ0966839 ላይ ታገኙኛላችሁ። እንደዚሁም ደግሞ ባለሁለት መኝታና ባለሶስት መኝታ ለምትፈልጉ አለ። ሶስተኛ ብሎክ ላይ እስከ 1 ነጥብ 9 ድረስ አለ። ሁለተኛ ብሎክ ላይ እስከ 1 ነጥብ 8ም ድረስ አለ። ደረጃ አላቸው። እንደዚሁም ደግሞ እድሳት የሚጠይቅና እድሳት የማይጠይቅ ዋጋው አንድ አይደለም። እንግዲህ ለዛሬ እየላቸው የመጣሁት ይሄው መግባት ብቻ ነው፣ ሌላ ምንም ነገር የቀረው ነገር የለም። የሚያምር አንድ መኝታ ነው፣ እየላቸው የመጣት እንዳመልጣችሁ። ገዢ የሆናችሁ አናግሮኝ፣ ይኸው ስልክ ቁጥር አስቀምጬላችኋለሁ። ቦታም ለምትፈልጉ አለላችሁ ወሎ ኬሚሴ፣ ህጋዊ ካርታ ፕላን ያለውና እንደዚሁም ደግሞ የደርግ ምሪት የጭስ ቦታ፣ የገበሬ የመኖሪያ ቦታ እና እንደዚሁም ደግሞ ኮምቦልሻም ለምትፈልጉና ሀርቡም ለምትፈልጉ አለላችሁ። በውስጥ መስመር ማናገር ትችላላችሁ። ለዛሬ እየላቸው የመጣትን ኮንዶሚኒየም እንደምትወዱት ተስፋ አድርጋለሁ። ለዚህ ለዩቱብ ቻናል አዲስ ሆናችሁ፣ ሰብስክራይብ አድርጉ። የደወል ምልክቶች ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ሆኖ ወዳችኋለሁ።